ሀይሚ እና ብሩክ እሱን ማግኘት የፈለግከው ለምዶ፣ በኢንቦክስ የምታወራው ግንባሩን ሊስመው ነው። ሀይሚ ደግሞ ብቻውን የሚያገኘው ግንባሩን ሊጣላ ሊደባደብ ነው እንጂ አንቺን አንቺን እንትን ያለበትን ሰው እንዴት ነው በሰላም ሊያወራው የሚችለው? ስታስብ ወንድ ልጅ ነው፣ እንደዚህ ፊት ለፊት ተገናኝቶ እንዴት ነው ዝም ብሎ ግንባሩን አይስመው? ነገር በዲሞክራሲያዊ መንገድ እንዲያወራ ነው። ሀይሚ እንዲ እማይሆን ነገር ነው። ብሩክ እኮ ነው ሌላ ሰው አይደለም። ታውቂያለሽ አንቺን ወዳለሁ ብሎ የመጡትን አንከባሉን የሰደዳቸው አያንቦቹ እንደ ጻድቅ ናቸው። ስር እየመዘለገ ነው ሲያባርራቸው ነበር። አንቺን ታውቂያለሽ፣ ስለ ብሩክ ጀግንነት የምሬን ነው የምነግርሽ። እንዲህ ምንም ሊያደርገው አይችልም። በቃ እንደተለመደው ጭኖ ነው ስር ገብቶ ሊቆነጥጥ ነው አይደል? እየጠራው ናንታቱ አትገባ። አንተ ነው የምነግረው እንዲ። ኧረ ፋሚሊ ልጅ ያዙልኝ እንዲ ያ መሀል አንተ ነህ የምትነግረው? ለብሩኬ እሷ እንደማይሆናት የምትነግረው አንተ ነህ? ማነህ? እንዲህ ኧረ ተው ባፓፓ አፈንዚጋ ታው ካለብለዚ ይዘጋላል። እኔ የለሁበትም በኋላ ይዘጋላል። ታው በሉት ፋሚሊ፣ ገላጋይ የለም ማንንም አይገላግልም ብሩኬ ከያዘ ነው የሚያሸነምል እዲ ብቻለማለአይሚ ለምንድን ነው ዝም እምትይው? እኔ አልገባኝም። የምሬ ነው። ለምንድን ነው ዝም እምትይው? ለምን ዝምት ያለች? እንደዚህ እያወራ ስላንች ይህ ልጅ፣ አንድ ሰው እናንተን አመታቂው ልጅ እንደዚህ እያወራ ስላንች ለምንድን ነው ዝም እምትይው? ነው ሪስፔክት ማድረግሽ ነው ልጁ የምሬ ነው። ለምንድን ነው ዝምት? ይህኔ ጥያቄ ለምን ዝምት ያለች ዲባሊሽ ጋር እኮን እያወራ ያለ እንደዚህ አይደለ። ይህን ልጅ ትናንትና የሚታወቅ እንግዲህ እኛ አንድ ቀን ነው የምናውቀው፣ አንቺም አንድ ቀን ነው የምታውቂው። እኛም እስከምናውቀው ድረስ አሞሽ ይዞሽ የመጣት ልጅ ነው። አይኖ አሞሽ ይዞሽ ስለመጣ አስበሽ ሊሆን ይችላል፣ ግን አንደዚህ ይህን ያክል ደግሞ መተላለፍ ደንበር መተላለፍ የለባችሁ፣ ደንበር መጣስ የለበት። እንደ ገደብሽን ማሳየት መቻል አለብሽ። የፈለገ ነገር ብትጠይቂ ብሩክ ጋ እንደዚህ ሰው እስኪናገረው መጠበቂ ያለብሽ አይመስለኝ የምሬ ነው እንደ ሚስት ያለብሽ አይመስለኝም ጠየቀ የነበረብን ስለ በሽቷ እንጂ ወንድ ደግሞ ምናምን አልነበረብኝ አንተ አሁን እዚህ ላይ ይህ ልጅ እያሽቃበጠን የምረጡኝ ቅስቀሳ ይሁን ምን ይሁን አይታወቅም በቃ የምረጡኝ ቅስቀሳ ነው የሚመስለው ፋሚሊ የምሬ ነው በቃ አዲስ ስቶሪ ሊፈጥርብን ነው ይህ ሰውዬ ይህ ሰውዬ አዲስ የሆነ ነገር ሊፈጥርብን እያሰበ ነው የምሬ ነው ነገም ከነገ ወዲያም ታያላችሁ ልጅ ይመጣል በቪዲዮ ታያላችሁ ምን አለት ልኛ ያላችሁ የምሬ ነው ይመጣል እንዲ አሁን እኮ አይ ሚን እንዲ አይገባ፣ አንተ አትገባትም አልከው። ሌላስ ቆይ እኮ አትገባትም ባሉ እኮ ብሩኬ ብቻ ያስመጣው ልጅ እኮ ያስመጣለው እንዲ፣ የገንዛ ፍቅረኛው፣ እንደዚህ በገንዛ ፍቅረኛው ፊት እንደዚህ ሲባል እንዴት ነው እስታስቡት? ወንድ ልጅ አርፎ ቆም የሚቆም እንዴት ሊቆም አይችልም? ሊቆም አፍንጫውን አይነት ሰው ነው ያወጣለታል እንጂ እንዴ፣ ትርቁሙ እንደዚህ እንዲያወራ የሚጠብቅ ይሆን ብሩኬ? ታግሳል፣ የምሬ ነው ታግሳል። ጓደኛዬ ናት ብለኸኝ አይደለ ይሄ ነገራቾ ለነሱ ነገራ ስብጃለሁ እሱ አላቆም እያለችኝ አይደለ እ ነገራታ ይሄ ሁላችሁ አያቸው አይደለ ፋሚሊ። በቃ እንዲህ ነው የሚፈልግ ሰው እናንተን መለየት፣ እንደዚህ ይሄን ያክል ነው የሚፈልገው፣ ይሄን ያክል ነው የሚሄዱበት። አሁን ለሃይሚ የተናገ የነገራት ነገር ሌላ ነው። ሀይሚ አሁንም እዚህ ላይ እየሰማችሁ ያለው ነገር ሌላ ነው። ኖርማል አድርጎ ነበር ለሷ የነገራት። ለብሩኬ ግን ሲነግረው ኮምፔር እያደረገ ነበር ገባችሁ። እንደ ፍቅረኛ እሱም አብሮ ሪያክት እያደረገ ነበር። እንደ ጓደኛ አብሮ ሪያክት እያደረገ ነበረ ይሄ ልጅ ማለት ነው። ገባችሁ። ጓደኛ ነች ቆረቆር ላታለው ምናምን አይነት ሙድ ውስጥ ነበር ይሄ ልጅ። ለብሩኬ ጋር ያደረጉት ኮንቨርሴሽን እንደዚህ አይነት ነው። ሀይሚ ይሄንን ነገር ደግሞ ጨርስ አታውቀው አላወቀችም። ለዛም ነው እንደዚህ እየሆነች ያለች ምንም ነገር ስለማታውቀው እና እኔ እንጃ ይሄን ነገር እንዴት አላቅም ብቻ። ፍጼም ቢገለጽልህ ደስ ይለኛል። ሀይሚ የሚገለጥልሽ እና ይህን ልጅ ከህይወታችሁ አስወጣችሁ፣ ሰላም ሁኑልን፣ ሰላም ሁኑልን። ሌላ ጣስ ጣስ ውስጥ እገባለሁ። አሁንም ቢሆን እነሱ ሄደን ማውራት እንችላለን ይናል፣ ይቻላል። ምንም አባቢ ለመፈልፈል ቸኮልሽ፣ ምን ያል አቅም ለመንቆጠጥ ይቸኩላል። ሰው እንዲ ለመቆጠጥ አትቸኩል፣ እንዲ በኋላ አልቅሰበት። ሽኮኮብሎ ደግሞ ያባብላል። እንዲ አባት ተረጋጋ፣ አትፍጠን አትፍጠን። በመቶ ሰማንያ ነዳው። እንዲህ ተረጋጋ። ለምንድን ነው የሌለ ነገር የምታወራው? ሀይሚ ያለውን እኮ ነው እያወራ ያለው እሱ ጋር ያወሩትን ነው እየነገረሽ ያለው የሌለ ነገር መታወራው አትበይ። አንቺ አላወቅሽም፣ ስለዚህ ጠይቂ ልጁን፣ ጠይቂው። ምን እንዳወራ ጠይቂው። እንደዛ ነው መሆን ያለበት ፋሚሊ። ስለዚህ እንደዛ ካደረግሽ ነገሩን ትረጃለሽ፣ ታቂዋለሽ። ግን ካላደረግሽ ደግሞ ነገሩን አታቂውም። ብሩኬ ጋር ብቻ ነው ነገሩ የሚያውቀው። በቃ ብሩኬ ጋር ኮምፔር ነው እያደረገ የነበረ፣ ትከሻ ነው ሲለካካ የነበረ ባንቺ። ይህ ልጅ አንድ ቀን የታወቀው ልጅ ማለት ነው። ገብቶሻል አላ። ስለዚህ ጠይቂ ይነግርሻል። በቃ እንዲአንተ እንደዚህ አይነት ነገር ብለሃል። ይሄው በቃ አለቀ። ይሄ ግልጽ የሆነ አማርኛ መሰለኝ። ብሩክም ያለ ምክንያት እንደዚህ እንደማይሆን እየተናገረ ነው። ገባችሁ። ለብሩኬ ትልቅ ማረጋገጫ ነው እየተነገረ ያሉ በቃ ይህን ነገር ብያለው። ለምን ለምን ሊል እንደቻለ እንግዲህ ፈጣሪ ነው የሚያውቀው። በቃ የዚህ ልጅ ልቡን የሚያውቀው ራሱ ብቻ ነው፣ ምን አስቦ እንደሆነ እንደዚህ እያለ ያለ ሀይሚ ላይ ምን እያሰበ እንዳለ የሚያውቀው እሱ ነው። በቃ ሌላ ሰው ሊያውቃ አይችልም። ገብቷችኋል አለ ፋሚሊ ኢንቴንሽኑን ደግሞ እኛ ማሰብ አይከብድን ማሰብ አይከብድን አደለም እንደዚህ ሊለያዩ ጫፍ የደረሱ ልጆች ሰው ጋር ምናምን ነገር በሌላ በሌላ ነገር ስንት እየተፈጠኑ ያሉ ልጆችን ይህ ልጅ መጡ በጣም ብዙ ነው የሃይሚና የብሩኬ ጠላት አልገባችሁም? ፋሚሊ በጣም ብዙ ነው። ከምነግራችሁ እንደዚህ ብዬ ከምነግራችሁ የበለጠ ናቸው። የምሬ ነው። ይህን ያክል ነው የሚቀናባቸው ብሩክና ሃይሚ ማለት። ፕሊስ ዞር ብላችሁ ጓዳችሁን እዩ፣ በቃ አካባቢያችሁን እዩ። የምሬ ነው። አካባቢያችሁን እዩ። ሰላም ሰላም፣ ውድና የተከበራችሁ ኢትዮ ቻናል ተከታታዮቼ እንደምናላችሁ፣ እንደምንቆያችሁ ልኝ ልዩ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬው ቪዲዮ ለየት ያለ ቪዲዮ ነው። እሱን አብረን እንመለከታለን። ብዙ አዲስ ነገር ተፈጥሯል። ብሩክና ሀይሚ ትታረቃላችሁ፣ ብሩክና ሀይሚ እንደ በፊቱ ፍቅር ትሆናላችሁ ብላችሁ የምታስቡ ሰዎች ላይክ ላይክ እያደረጋችሁ ኮሜንት ላይ አሳባችሁን ስጧቸው። ለሁለቱም ለምልክላቸው ሜንሽን አድርጌ ቪዲዮን ፖስት ማድረገው። እስካሁን እየተመልክታችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እኔን ወንድማችሁ ማድረግ ይችላል። እስኪ ወንድማችሁ አሉ እስኪ ወንድሜ ቤል ላይ ያለች ጻፉ፣ ኮሜንት ላይ ቀጥታ ወደ ቪዲዮ እናልፋለን። ሌላ ነገር እያሰብክ ነው መሰለ። እኔ በዚህ ሰዓት ያናድደኝ አንድ ሰው አለ። ማን አትሉኝም? ፍጼን ያናደደኝ ፍጼ። እንዴት እንዴት ሁለቶችን ታገናኛችኋል? እንዴት ታገናኛችኋል? አንተ እንኳን ባለህበት በስነ ስርዓት የማያወሩ ልጆች እንዴት ነው ሌላ ሰው የምትጨራሽ ልታገናኝ የምትችለው? ፍጼ ምን መሆን ነው እንዴ? አንተ እንኳን አንተን እንኳን እኮ አንተ ሀይሚና ብሩክን ለማነጋገር እራሱ እኮ አንተ እያለህ ከባድ ነው። አይደለም ሌላ ሰው መጡ አይደለም ሌላ አናዘር ሰው መቶ አይደለም ሀይሚን ጓደኛ ይንች የሚል ሰው መጦ ማለት ነው እንዴት እንዴት ብታስበው እኔ ሊገበኛ አልሻለም ፋሚ እኔ ፍጼ ዛሬ አናደኛል የምሬን ነው አናደኛል ተበሳጨባል ያለው ነገር አንሰ ምን በቃ ሊረጋጉ አይችልም አንዴ አምጥታቸው አገናኝታቸው አቸው ሊረጋጋ አይችልም ብሩኬውን በዛ ሊረጋጋ አይችልም ሀይሚ ጋር ተረጋግቶ ማውራት እየተሳነው ያለው ልጅ እንዴት ነው ኢጎ እልክ ውስጥ ያሉት ልጆች መግባባት ሳይችሉ ቀርተው ስንትና ስንት ነገር እየተባለ ሌላ ሰው መጥቶ እንዴት ነው ጭራሽ የሚግባቡት ፍጼ እንዴት እንዲግባቡ ትጠብቃለህ እንዴ፣ ብቻ ለብቻ እንኳን ነው እየተደማመጡ እኮ አይደለም፣ አይደለም። ሌላ ሰው ኑሮ እንዴ፣ እንዴት አስበው ሆኖ፣ አንተ ስኒ ግራን ያጋባኝ። የምሬ ነው ፍጼ፣ ግራን ያጋባኝ። ጠየቀኝ ነበር እኮ ስለበሽቱ እንጂ ወንድ ደም ነው ታውና ማንሳል ነበር እኮ አንተ። አሁን እዚህ ላይ ይህ ልጅ ምን እያሽቃበጠ የምረጡኝ ቅስቀሳ ይሁን ምን ይሁን አይታወቅም። በቃ የምረጡኝ ቅስቀሳ ነው የሚመስለው ፋሚሊ፣ የምሬ ነው። በቃ አዲስ ስቶሪ ሊፈጥርብን ነው። ይህ ሰውዬ፣ ይህ ሰውዬ አዲስ የሆነ ነገር ሊፈጥርብን እያሰበ ነው። የምሬ ነው። ነገም ከነገ ወዲያም ታያላችሁ ይህ ልጅ ይመጣል በቪዲዮ ታያላችሁ። ምን አይነት ያላችሁ የምሬ ነው ይመጣል። እንዲ አሁን እኮ አይ ሚን እንዲ አይገባ አንተ አትገባትም አልከው ሌላስ ቆይ ይህ እኮ አትገባትም ባሉኩ ብሩኬ፣ ብቻ ያስመታዋል ይህ ልጅ እኮ ያስመታለው። እንዲ የገንዛ ፍቅረኛው እንደዚህ በገንዛ ፍቅረኛው ፊት እንደዚህ ሲባል እንዴት እስታስቡት? ወንድ ልጅ አልፎ የሚቆሙ ሚቆም እንዴ ሊቆም አይችልም። አፍንጫውን አይነት ሰውን ያወጣለታል እንጂ እንዴት ርቁሙ እንደዚህ እንዲያወራ የሚጠብቅ ሆን ብሩኬ ታግሳ፣ የምሬ ነው ታግሳ ጓደኛ አይናት ብለኛ አደለ ይሆ ነገራቸው ለእናት እያለች እኛ አደለ ነገራታ ሁላችሁ አያቸው አደለ ፋሚል በቃ እንዲህ ነው የሚፈልግ ሰው እናንተን መለየት። እንደዚህ ይህን ያክል ነው የሚፈልገው፣ ይሄን ያክል ነው የሚሄዱበት። አሁን ለሀይሚ የተናገ የነገራት ነገር ሌላ ነው። ሀይሚ አሁንም እዚህ ላይ እየሰማችሁ ያለው ነገር ሌላ ነው። ኖርማል አድርጎ ነበር ለሰው የነገራት። ለብሩኬ ግን ሲነግረው ኮምፔር እያደረገ ነበረ። ገባችሁ? እንደ ፍቅረኛ ሱም አብሮ ሪያክት እያደረገ ነበር። እንደ ጓደኛ አብሮ ሪያክት እያደረገ ነበረ፣ ይሄ ልጅ ማለት ነው። ገባችሁ? ጓደኛዬ ነች ቆረቆርላት አለው ምናምን አይነት ስፓ ሙድ ውስጥ ነበር ይሄ ልጅ። ለብሩኬ ጋር ያደረጉት ኮንቨርሴሽን እንደዚህ አይነት ነው። ሀይሜ ይህንን ነገር ደግሞ ጨርስ አታውቀው፣ አላወቀችም። ለዛም ነው እንደዚህ እየሆነች ያለችው፣ ምንም ነገር ስለማታውቀውና እኔ እንጂ ይሄን ነገር እንዴት አላውቅም። ብቻ ፍጹም ቢገለጽል ደስ ይለኛል። ሀይሚ የሚገለጥልሽ እና ይህ ልጅ ከህይወታችሁ አስወጣችሁ፣ ሰላም ሁኑልን፣ ሰላም ሁኑልን። ሌላ ጣስ ጣስ ውስጥ እገባለሁ። አሁንም ቢሆን እነሱ ሂደን መውራት እንችላለን። አባቢ ለመፈልፈል ጨቆልሽ እኔ አላውቅም። ለመንቆርጠጥ ይቸኩላል ሰው እንዴ አለመኮን ተጣጨግል እ በኋላ አልቀሰ በትሽ ኮከብ ነው ደግሞ ያባብላል። እንዲህ ተረጋጋ፣ አትፍጠን፣ አትፍጠን። በመቶ ሰማንያ ነዳኸው። እንዲህ አንቺ አላወቅሽም፣ ስለዚህ ጠይቂ ልጁን ጠይቂው፣ ምን እንዳወራ ጠይቂው። እንደዛ ነው መሆን ያለበት ፋሚሊ። ስለዚህ እንደዛ ካደረግሽ ነገሩን ትረጃዋለሽ፣ ታቂዋለሽ። ግን ካላደረግሽ ደግሞ ነገሩን አታቂውም። ብሩኬ ጋር ብቻ ነው ነገሩን የሚያውቀው። በቃ ብሩኬ ጋር ኮምፔር ነው እያደረገ የነበረ፣ ትከሻ ነው ሲለካካ የነበረ ባንቺ። ይህ ልጅ አንድ ቀን የታወቀው ልጅ ማለት ነው። ገብቶሻል? አላርላሚ ስለዚህ አይኪ ነግርሻል። በቃ እንዲ ሁላችሁ ነጌቲቭ የሆነ ነገር ብቻ ነው እሷ ላይ መዝራት የሚፈልገው፣ ነጌቲቭ የሆኑ አስተሳሰቦችን ብቻ ነው እያስተጋባው ያለው። እንዴት አይገለጽልሽም? የምሬን ነው ሀይሚ፣ እንዴት ፍጽይ አይገለጽልም? ይሄ የምሬን ነው። ወንድ እኮ ያውቃል እኮ የኢንቴንሽን እያቃል የምሬንም ነግራችሁ ፍጽም በደንብ ነው የሚረዳው፣ ግን ዝም ብሏል። ለምን እንደሆነ አላውቅም፣ ለምን እንደሆነ አላውቅም። አይ ነው እየተለማመጥኩ ሳይ መለማመጥ ካለብኝ ለማመጣው አለው። እናሳ እንዲ ፍቅረኛው አይደል እንዲ የፈለገ ነገር ይበላል። ምን አገባህ አንተ? መፍቷ ነው መለማመጥ ለማመጥ እንዲ እንዴ! አይ በቃ እኔና አንቺ ጨርሰናል። አማርኛ ነው አረ የምናወራበትን መንገድ እናወራለን። ለምን ስነ ስርዓት አይኖርህም? እኔ እና እሱ የምናወራበትን ነገር እናወራለን አልኩሽ። እንደዚህ አይነት ነገር ብለኸዋል፣ አንተ እንደዚህ አይነት ነገር ብለኸዋል። ይሄው በቃ አለቀ። ይሄ ግልጽ የሆነ አማርኛ መሰለኝ። ብሩክም ያለ ምክንያት እንደዚህ እንደማይሆን እየተናገረ ነው። ገባችሁ? ለብሩኬ ትልቅ ማረጋገጫ ነው እየተነገረ ያሉ። በቃ ይሄን ነገር ብያለሁ። ለምን ለምን ሊል እንደቻለ እንግዲህ ፈጣሪ ነው የሚያውቀው። በቃ የዚህ ልጅ ልቡን የሚያውቀው ራሱ ብቻ ነው። ምን አስቦ እንደሆነ እንደዚህ እያለ ያለ ሀይሚ ላይ ምን እያሰበ እንዳለ የሚያውቀው እሱ ነው። በቃ ሌላ ሰው ሊያውቀ አይችልም። ገብቷችኋል? አርለ ፋሚሊ፣ ኢንቴንሽኑን ደግሞ እኛ ማሰብ አይከብድን ማሰብ አይከብድን አደለም። እንደዚህ ሊለያዩ ጫፍ የደረሱ ልጆች ሰው ጋር ምናምን ነገር በሌላ በሌላ ነገር ስንት እየተፈጠኑ ያሉ ልጆችን ይህ ልጅ መጥ በጣም ብዙ ነው የሀይሚና የብሩኬ ጠላት አልገባችሁም? ፋሚሊ በጣም ብዙ ነው። ከምነግራችሁ እንደዚህ ብዬ ከምነግራችሁ የበለጠ ናቸው። የምሬ ነው። ይህን ያክል ነው የሚቀናባቸው ብሩክና ሀይሚ ማለት። ፕሊስ ዞር ብላችሁ ጓዳችሁን እዩ፣ በቃ አካባቢያችሁን እዩ። የምሬ ነው፣ አካባቢያችሁን እዩ። አይሚ ይገለጥልሽ፣ ይገለጥልሽ ይህ ልጅ ምን እያለን እንዳለ ይገለጥልሽ። ሌላ እኔ ምንም ልልሽ አልችልም። የምሬ ነው የምነግርሽ ነገም ከነገ ወዲያ ሚልሽ ወደ አንቺ የምታቀርቢው ከሆነ በስህተት ችግር ውስጥ ነሽ ችግር ውስጥ ነሽ። ይሄውን እየነገርኩሽ ነው። ችግር ውስጥ ነሽ። ይህ ልጅ ካሁኑ ወደ መጣበት በመጣበት እግሩ መሄድ አለበት። ፋሚሊ፣ በጭራሽ በጭራሽ ከዚህ ካጠገባቸው ራሱ መቆም የለበት። የምሬ ነው። ካለበለዚያ በታሪክ ሊበርድ አይችልም ነገሮቹ። ይህን ልጅ ቢያንስ እንኳን አስወጡት ከመሀላችሁ። ሁለታችሁ ነው እኛ ሰላም እንድትሆኑ የምንፈልገው ብሩክም ሀይሚም። እርግጠኛ ነኝ ታዩኛላችሁ፣ ትመለከቱኛላችሁ። ይህን ልጅ ከህይወታችሁ አስወጡና ሰላሙ ነው ከህይወታችሁ አስወጥና ሰላም ሁኑ የምትሉ ሰዎች ላይክ እያደረጋችሁ ቆሜንት ላይ ሀሳብ አስተታችሁ፣ ይስጣቸው ፋሚሊ። ለሁለቱም ለምልክላቸው። ይኸው እሺ። አሁን ይህ አያስመጣም። እንዲ ይሄ አያስመጣም። እንዲ አያስመጣም። ያስመጣል እንዲ። አረ አባቴ፣ አድብ፣ አድብ ብታድብ ነው የሚሻለው። በኋላ ማንደማይደርስልም፣ ማይደርስልም ብርኬ ካመለጠ አመለጠ ነው። ማንም ሰው ያስቆመው፣ ማንም ሰው ያስቆመው። አዎ ተረጋጋ፣ አትቸኩል። ቀጭኑ ነው፣ አትቸኩል። እንደ እኮ እንኳን ደስ አላችሁ ልልህ እኮ እንኳን አብሮ ደስ አለ እኮ። አዎ ምን አገባች አይሚ። ለምንድን ነው ዝም እምትይው? እኔ አልገባኝም፣ የምሬ ነው። ለምንድን ነው ዝም እምትይው? ለምን ዝም ትያለሽ? እንደዚህ እያወራ ስላለች ይህ ልጅ አንድ ሰው ትናንትና መታቂው ልጅ እንደዚህ እያወራ ስላንቺ ለምንድን ነው ዝም ምት ነው ሪስፔክት ማድረግሽ ነው? ልጁ የምሬ ነው ለምንድን ነው ዝምት ይህኔ ጥያቄ ለምን ዝምት ያለች? እንዲህ ባልሽ ጋር ኮን እያወር ያለ እንደዚህ ያርለ ይህ ልጅ ትናንትና የሚታወቅ እንግዲህ እኛ አንድ ቀን ነው የምናውቀው፣ አንቺም አንድ ቀን ነው የምታውቂው። እኛም እስከምናውቀው ድረስ አሞሽ ይዞሽ የመጣት ልጅ ነው። አይኖ አሞሽ ይዞሽ ስለመጣሰበች ሊሆን ይችላል። ግን እንደዚህ ይህን ያክል ደግሞ መተላለፍ፣ ደንበር መተላለፍ የለባቸው ደንበር መጣስ የለበትም እንዴ! ገደብሽን ማሳየት መቻል አለብሽ። የፈለገ ነገር ብትጠይቅ ብሩኬ ጋ እንደዚህ ሰው እስኪናገረው መጠበቅ ያለብሽ አይመስለኝም። የምሬ ነው። እንደ ሚስት ያለብሽ አይመስለኝም። ወይስ በቃ አንቺ እንዴት ሀይሚ አይገባሽም? የምሬ ነው። ነው ግራ ያጋባሽ ነው? ግራ ያጋባሽ ነው? እንዴት አይገባሽም? እንደዚህ እየተናገረ አንቺ እና እሱን ለማለየት ካልሆነ ነው በስተቀር ለምን ሊሆን ይችላል? እንዴ! ይህን ያክል ምን እንዲነገርብሽ ትፈልጊያለሽ እንዴ? የምሬ ነው እንዴ? እንደዚህ ማድረግ የለብሽ ሀይሚ። ዞር ብለሽ እይ እንዴ፣ ይሄን ያክል እየተናገረ ስለ አንቺ። ለምንድን ነው በአንቺ ቦታ እሱ እንዲያወራ መፈቅጅለት ትናንት የሚታወቀው ልጅ እንዴ? እኔ ያልገባኝ ይሄ ነው። ፋሚሊ ያልገባኝ ይሄ ነው እንዴ። ኧረ ፕሊስ ፕሊስ ሀይሚ፣ የምሬ ነው። ፕሊስ በቃ ሶጩ ይህን ልጅ በቃ አንተ ማነ ስለኔ የምታወራ ማለት መቻል አለብሽ እንዴ። የፈለገ ነገር ብጣላ አንተ ያገባህል ወይ ማለት እኮ አለብሽ ይህ ልጅ እኮ ያገበውም ስላንቺ ስላንቺ ምንም ምንም ምንም ቅንጣት ያክል የሚያገበው ነገር የለም። ያንድ ቀን ከሆነ ምንም የሚያገበው ነገር የለም። እንዲህ የምሬን ነው። ይሄን ነገር አስረግጠሽ መናገር አለብሽ፣ አስረግጠሽ መናገር አለብሽ። ብሩክም በአንቺ ተስፋ እንዳለው ብሩክም አንቺ ምን ያክል እንደምታፈቅረው ማየት ይፈልጋል፣ ማየት ይፈልጋል። በቃ አስረግጠሽ አሁን ከዚህ ላይ ከነገርሽው ቢያንስ ሰላም ታወርዳለህ። የምሬን ነው፣ ሰላም ታወርዳላችሁ። እሱን ከምሬ ሰላም ታወርዳለህ። መጀመሪያ መታረቅ እንደምትፈልቂ እናቃለን፣ ሁላችንም እናቃለን። ስለዚህ ያንን ነገር መንገድ ልትጠርጊበት የምትችው በዚህ ልጅ ምክንያት ነው። በቃ ከህይወታችን እውጣለን። እንደዚህ እንደዚህ የምታወራ ከሆነ ሁለተኛ በቃ ህይወታችን ዘው አያገባም። መስመር ክንያዝ ማለት መቻል አለብሽ። አንዳንዴ ምኑን ያልገባኝ ጸብ ለመፍጠር ነው። እንዴት እንደዚያ ትለዋለህ? አይደለም። እኔ እኮ በጣም ግራ እየገበኝና ግራ እያጋበኛለሁ። ማን እንደሆን ታውቃላችሁ በዚህ ሰዓት ማንዱን ታቃላችሁ? ፋሚል ፍፄ ነው። ፍፄ ነው። ሃይኒ ችግር የለውም፣ ሴት ስለሆነች ነው በያስባል። ገብታችኋል? ሴት ስለሆነች ነው። አንደርስታንድ በቃ የሆነ የማታራገው ብዬ ላስብ ይችላል። ፍጼ ግን በዚህ ሰዓት አንደርስታንድ ማድረግ ይችላል። ገብታችኋል? በደም እርግጠኛው ነው ነግራችሁ፣ እርግጥኛው ነው ነግራችሁ፣ ወንድ ልጅ የብሩኪን ስሜት ፊል አይቶ እንደዚህ ፊል ያደርገዋል። ምን ማለት እንደፈለገ ብሩኪ ይረዳዋል። እንዴት? እኔ እንዴት ፍጽሜ መረዳት አልቻለሁ። እኔ ይሄ ነገር ግራ ገብቶ፣ ይሄ ነው በቃኔ ያልገባኝ ነገር። እንደዛ እየተናገረው እየሰማ እሱም ጸጥ አለ። እንደ ሀይሚ ታዛቢ ይሆን? ለምን ሶልባር ሊደረግ? የተጠራራችሁት የተጠራራችሁት እኮ ነገሩን ለመፍታት ነው አይደለ? ስለዚህ ይህን ልጅም እኮ ከህይወታችን ውጣለን ብላ ማባረርም እኮ ሶልብ ነው። በቃ ሶልብ ነው። እንደዛ ማድረግ ትችል ነበር። የምሪን ነው እርግጠኛ ነኝ ፍጼ አንተ ብታወራ ሀይሚ ታምንህ ነበር። አንተ በዚህን ሰዓት ከዚህ ልጅ የበለጠ አንተን ነው የምታምን። ምክንያቱም በቃ ትክክለኛ የወንድ ልጅን ስሜት ትረዳለች ትረዳለ ብላ ስለምታስብ እሷን ብታምንህ ትችላለች። እና የምሪ ነው እኔ ግራ ገብቶኛል ፍጼ፣ ግራ ገብቶኛል፣ ፋሚሊ በጣም ሰው ግራ ገብቶኛል። እንግዲህ ሃይሚ ከዚህ በኋላ ያለውን ነገር ይህልሽ ሁለተኛ ባታመጩ ጥሩ ነው። ህይወቴ ውጣልኝ ልኝ ብለሽ ብታባሪው ጥሩ ነው። ሰው የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ ይታረቃሉ የምትልሶች ላይ ያደርጋችሁ ኮሜንት ላይ ያሳባ ሲታችሁ ጻቸው ለሁለቱም ለምልክላቸው ሜንሽን አርጊን። ቪዲዮን ፖስት ማድረጉ ይመለከታል ያዩታል። እስካሁን ከተመለከታቸው ከተመለከታችሁ ሰብስክራይብ ማድረግ እኔን ወንድማችሁ ማድረግ ትችላላችሁ። ወንድማችሁ አድርጉ። ወንድማችሁ አቻ አርጊን ያሲ እሺ። ዛሬ ቪዲዮ ይመስል ነበር። በቀጣይ እስካገኛችሁ ድረስ እወዳችኋለሁ። ባይ ባይ።